በእናትህ እንደዚህ ያበለኝ እስኪ፣ ከሷ ጋር ምናምን አትበል። በቃ እኔ ከሷ ጋር ያለው ነገር ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቤተሰቦች፣ ክብሩ ይስፋ ለመድኃኒዓለም። ዛሬ እንግዲህ ያው ትንሽ ደብሮኛል፣ ትንሽ ከፍቶኛል። ለምን ብትሉ ዛሬ ቀን ነው ስራ የሚጀምረው የነበረ ግን ስራም አልጀመርኩም ያው ለምን እንዳልጀመርኩኝ ዛሬ ለምን እንደመጣሁ በደንብ ምነግራችሁ ይሆናል። ብቻ እኔ እንጃ። እስኪ ከዛ በፊት አንድ ነገር ልንገራችሁ ሚ አልናፈኳችሁ? ቤተሰብ የምር እኔ በጣም ናፍቃችሁ እናንተን የመሰለ ውድና የተከበራችሁ ለእኔ የምታስቡልኝ ቤተሰብ ስላፈሩኝ ከልብ ከልብ ደስተኛል። እና ዛሬ አንድ ነገር ላድርግ መጥቻለሁ። ይሄን ነገር ሳድርገው የምር እንድታቁልኝ የምፈልገው ነገር ተገድጄ ነው እንጂ ፈልጌ አይደለም። ወይም ደግሞ እኔ ወድጄ ሳይሆን ተገድጄ ነው የማደርገው። ዛሬ እንግዲህ ያው እዚህ ጋር እንደምታዩት ሻንጣ ዣለሁ። ወደ ገጠር ልሄድ ነው፣ ወደ እናቴ። ያው ይሄ ሀሳብ የወንድሜ ብቻ ሳይሆን የብዙዎቻችሁም ሀሳብ ነው። ኮሜንት ላይ እያየው ነበር። ብቻ እኔ ቤተሰቦች፣ የሁላችንም ኮሜንት ነው ያነባዋል ለምንድን ነው እናንተ ጊዜ ወስዳችሁ እኛን እያያችሁ ስለኛ ስለምትጨነቁ ጊዜ ወስዳችሁ ኮሜንት ስለምታደርጉ ወይም ደግሞ ስራችሁን አቋርጣችሁ ለኛ ሀሳብ የምትሰጡን ለእኛ ስለምትጨነቁ ነው አይደለ? ስለዚህ እናንተ ለእኛ ተጨንቃችሁ ጊዜያችሁን፣ ሀሳባችሁን ከሰጣችሁን እኔ ደግሞ ለእናንተ ምንም አልጨነቅበት ምንም አይነት ምክንያት አይኖርም። እጨነቃለሁ ማለት ነው። እና ይህን ነገር የማደርገው በቃ ግዴታ በረከት መሄድ አለብን ስላላችሁኝ ነው ማለት ነው። ዛሬ መድኃኒዓለም ነው እንደምታውቁትኝና መድኃኒዓለም ቤተክርስቲያኑ ነበር እና እዛ ቁጭ ብዬ ራሴን አዳመጥኩት። በእርግጥ ይሄን ነገር ማታም እያሰብኩት ነበር፣ ምንድን ነው እየተፈጠረ ያሉ ብዬ ማለት ነው እና ቤተክርስቲያን ላይ ሁኜ በቃ ማለት ነገሮችን እንትን ስላቸው የሆነ ትክክል እንዳለሁ ተሰማኝ። በነገራችን ላይ እኔ እንኳን እናንተ ኮሜንት ያ ሁሉ ኮሜንት ቤት ትክክል አይደለም፣ ወደ ገጠር መሄድ አለ በሚል ብዙ ኮሜንት ሳይ እኔ ራሽን ያን ነገር ሳይ በቃ ምን ብለው እኔ ትክክል ያለው ብዬ አሰብኩኝ። ለምሳሌ ሶስት ልጆች ተቀምጠን እኔ ጋር አራተኛ ሆነን ሶስቱም ቤት ትክክል አይደለም ካሉኝ፣ ኦኬ ከሶስታቸውም እኔ ስህተት ከሆንኩኝ ስህተት ነኝ ብዬ አስባለሁ ማለት ነው እና አሁንም ቢሆን ይሄን ነገር ወድጀው አይደለም፣ እንዳልኳቸው ትክክል አይደለውም እንዴ ብዬ በማሰብ ነው ይሄን ነገር የማደርገውና ያው ብዙ ብዙ ፈተኖችን አሳልፍ ያለው በህይወቴ ማለት ያው እንደምታዩኝ ወይ እንደምታቁኝ ትንሽ ልጅ ነኝ ወይ ደሞ ገና ወጣት ነኝ። ከኔ ብዙ ነገር ይጠበቃል። ብዙ ነገሮች ማሳካት አለብኝ። ከኔ ብዙ ሰው ብዙ ነገር የሚጠብቁት ነገር አለ። ነገር ግን ከዛ ለመድረስ ያው ብዙ ጣውረዶችን አሳልፊ ስኬታማን ደግሞ ተስፋ አደርጋለሁ እና እንዳልኳችሁ በህይወቴ ብዙ ስኬት፣ ብዙ ችግሮች አሳልፍ ያለው እና አሁንም እኔ በየትኛውም ችግር በየትኛውም በቃ ምንም ነገር ሲፈጠር አላማር ለምን መሰላችሁ? እኔ በቃ እግዚአብሔር የሚወደውን ሰው ነው የሚፈትነው፣ አይደል ነው ቤተሰቦች? እና ደግሞ እግዚአብሔር ምናልባት ይሄን ነገር ይሄንን ፈተና ይሄን ሁሉ እንትን የምለው ስቃይ እንትን የምለው የሆነ ቦታ ለመድረስ እግዚአብሔር ብቻ እኔ ቤተሰቦች ቃላት የለኝም። ብቻ ስለ ፈጣሪ ለመናገር ሁላችንም ቢሆን ከባድ ነው። ለምን እኛ ካሰብነው በላይ እግዚአብሔር ያሰበልን ወይ ያዘጋጀልን ነገር አለ ማለት ነው። እና ያው እኔ ምን ማለት እንዳለብኝ አላቅም። ነገር ግን እኛ ካሰብነው በላይ እግዚአብሔር ያዘጋጀልን ነገር ስላለ እዛ ቦታ የግድ ለመድረስ ብዙ ውጣ ውረዶችን ማለት ግድ ይላል እና እኔ አንድ ነገር ልንገራቸው ቤተሰቦች አሁን እኔ ማለት ወይም ደግሞ የሚፈተነው የዛ ልጅ ወይም ደያ ስለሆነ አደለም። አፍታ ሙሉ ይፈተናል። ለምን ካላችሁኝ የሰው ልጅ ብር ስላጣ ብቻ ፈተና ያጋጥመዋል ማለት አደለም። የሰው ልጅ ብር ስላገኘ ፈተና አያጋጥመው ማለት አደለም። ለምን ለምሳሌ አፍታ ሙሉ እንኳን የሆነ መሰናክሎች ይገጥሙታል። የሆኑ በሕይወቱ ብዙ ፈተኖችን ያሳልፋል። ለምን ካላችሁኝ የሆነ እቃ አዞ ሊሆን ይችላል። ያ እቃ ሳይገባ ይቀራል፣ ወይም በሰዎች ይጭበረብራል ምናምን ነገር። ይህም ትልቅ ፈተና ነው። ለምን ያተርፈኛል ብላችሁ ያመጣችሁትን እቃ ነገር ግን ከትርፋችሁ በላይ ሲወሰድባችሁ፣ ስለዚህ ይህም ነው ፈተና አይደለም? ሌሎች ሰዎች እና ምን እንላችሁ ፈልግኝ ነው። ያው እንደ መልእክትም ለማስተላለፍ ስለምፈልግ ነው። የሰው ልጅ ገንዘብ ስላጣ ብቻ አይደለም ፈተና የሚገጥመው፣ ገንዘብ እያለውም ፈተና ይገጥማል። እና ዋናው ነገር ጤና ነው፣ ሁሌም እንደምነግራችሁ። እና ጤና ካለ ምንም አይነት ነገር ቢኖር ይስተካከላል፣ ምንም አይነት ነገር ቢጠፋ ይስተካከላል ማለት ነው። የሰው ልጅ እስከሰራ ድረስ የማይለወጥበት ምንም አይነት ምክንያት የለም። እኔ አሁን ስራ ስራ ምለው ማለት ነው ቤተሰቦች፣ ከ የሆነ ቦታ እንደምደርስ ደርስ ውስጤ ይነግረኛል። በቃ በቃ ይሁን ነው። መቼ እንደሆነ አላውቅም፣ ግን የሆነ የተጻፈልኝ ነገር ያለ የሚሰጠኛልና ብቻ በተፈጠረው ነገር በሚያጋጥሙን ችግሮች መቼም ቢሆን እኔ ፈጣሪም አሁንም ቢሆን አላማርም ማለት ነው። እና ከዛዎች እንግዲህ ትናንትና ክብሮም ጋር የተፈጠረው ነገር አይታችኋል። ያው ክብሮም ለእኔ ብሎ መጥቶ፣ ወንድሜ ለእኔ ብሎ መጥቶ ከወንድሜ ጋር እንደዚህ አይነት አለመግባባት፣ እንደዚህ ችግሮች ሲፈጠሩ በጣም ያሳዝናል። ቤተሰቦች ያው ማለት ለምን ወንድምና ወንድም ከተጣላ እዚህ የዓለም ላይ ፍቅር እንደሌለ የሚያመለክተው ነው። እኔ እንጃ በቃ ይሄን ነገር ማድረጌ፣ እኔ ራሱ ትናንት መከራከሪ ትክክል አይደለም ብዬ አስባለሁ። ነገር ግን ትልቅ ወንድሜ ነው፣ በጥፊ ሲመታኝ አይታችኋል። እኔ ምንም ምንም አላልኩ፣ ምንም ምንም አላልኩ። ቤተሰቦች አይደል እና፣ ያው የሰው ልጅ ማለት ትልቅ ወንድሙን ማክበር አለበት። እኔም ቢሆን ያው ወንድሜን ምንም አላልኩትም፣ አሪድም ነው ያልኩት፣ ስራ መስራት ስለምፈልግ ነው። ግን ወደዋናው ሀሳቤ ስመጣላችሁ ቤተሰቦች ብቻ እኔ ግን ትክክል አይደለም፣ ይህ ሰዎች ነገሩ ትክክል አይደለም ብላችሁኛል። ለማንኛውም እንገራችሁ እና ቤተክርስቲያን ሁኜ ያን ነገር ሳስብ በቃ እኔ መሄድ እንዳለብኝ ተረዳሁ። ከዛ አልፎ ደግሞ እንዳልኳችሁ ኮሜንታችሁም አለ። ከዛ ውጭ ደግሞ አንድ የት አለችኝ ያው ሌላ ሀገር ነው የምትኖረውና። ያው ከኔ ከጎን የሆና በቃ ማለት ስጨነቀ የምትጨነቅ፣ ሳዝን ምታዝን፣ ስደስት ምትደስት ያው ባንዋለድ እንድለኔ እንዳይጤናት እና ማለት መወለድ ቋንቋ ነው። እኔ እሷ ብቻ ትጨንቃለች ማለት አይደለም፣ ሁላችሁም ለእኔ ትጨነቁልኛላችሁ። ብዙ ቤተሰቦች እንዳሉኝ ያውቃለሁ እና እሷ በቃ ነገሮች እስኪስተካከሉ መሄድ አለብህ ብላኛለች። በውስጥ መስመርም በረከት መሄድ አለብህ ያሉኝም አሉ። ያው ጸበል መሄድ አለብህ ትንሽ ቆይተህ መመለስ አለብህ አሉኝ ከዛ እኔም ያው እንዳልኳችሁ ዛሬ ነው ስራ የሚጀምረው አሰብኩ በቃ አይ ይሄ ነገር ትክክል አይደለውም ስለዚህ ስራ እንኳን ብጀምር ደስተኛ አልሆንማ ለምን የሆነ ነገር አለ ያ ነገር አለ ትናንትና ክብሮም የተናገረው ነገር አለ ስለዚህ በቃ ይህን ነገር አስወግጀ ስራዬን እጀምራለሁ ብዬ ስላሰብኩኝ ዛሬ ወስኛለሁ ማለት ነው እንግዲህ ክብሮም ጋር ተጣልተናል ጠዋት ራሱ ምን ወሰንክ? ምን አሰብክ? አለኝ። ምንም አልወሰንኩ በቃ አልሄድም ስትባል ሽማሌ ድም እና ነግሎ ተጨቃጭቀን ነው የወጣውና ቤት ስመለስ ግን ክብሮም ወጥቷል ብለውኛል። ያው መናኸሪያም ቼክ ለማድረግ ሞክሬ ነበረ። አንዳንድ መኪኖች ናቸው አሉ። እነሱም ወደኛ ሀገር አይደለም ወደ ሌላ ሀገር ናቸው የሚሄዱትና እኛ አካባቢ መንገድ ዝግ ነው፣ እና ያው ክብሮም እንዳለው ከሆነ የድርጅት ወይም ደግሞ የመስሪያ ቤት ነው። ብቻ እኔ የሆነ ሰው የሚያውቀው እንዳለ ነው እንጂ ትራንስፖርት እንደሌለ እርግጠኛ ነኝ። እና ያው ሰዓቱን እስከዚህ ሰዓት ብሎኛል። ስንት ሰዓት ነው? ያው እሱ ካለው ሰዓት ትንሽ አንድ ሰላሳ ደቂቃ ይቀራል ማለት ነው። እና ሰውየው በሰዓት ስለሆነ የሚንቀሳቀሰው እንደነገረኝ ከሆነ ማለት ነው። ማታም ይወራ ነበር፣ ማታም ተጨቃጭቀናል። እና እንደነገረኝ ከሆነ በሰዓት ነው የሚንቀሳቀሰው። እኛ ሰፈር ነው ያለ ብሎኛል። እና እንጠብቀው ክብሮ ምንና ከዛ በኋላ አብረን እንሄዳለን። ቤተሰቦች እና ሁላችሁም ሙስሊም የሆናችሁ ዱአ አድርጉልኝ ምንድነው በሰላም እንድደርስ። ኦርቶዶክስ የሆናችሁ ደግሞ ጸልዩልኝ። ምክንያቱም ትንሽ አሁን ላይ ሀገሪቱ አስቸጋሪነት፣ ቤተሰብ ጸጉሬን ግን ማሳጠር ነበረብኝ። ግን ጸጉረ ልውጥ ማለት እ ጸጉሬ ስላደገ ነው እንዴ? አይመስለኝም። እሺ ለማንኛውም ክብሮ ምን የምንጠብቀውና፣ ከዛ ክብሮ ምን ቻው ብለን እናንተንም ቻው ብያችሁ እንለያያለን ማለት ነው። ከዛ ማዘርጋ ሲደርስ ደግሞ ቪዲዮ ከእናቴ ጋር ድጋሚ ቪዲዮ እንድቅርጽ የፈለጋችሁ ሰዎች አላችሁ። ስለዚህ ሁላችሁም ከማዘርጋ እስከምንገናኝ ድረስ በጉ ጠብቁ። ነገር ግን ወንድሜ እስኪመጣ ድረስ ክብሮም እስኪመጣ ድረስ እንጠብቀው ማለት ነው። ሰው ማመን አይቆምም። ብቻ እንኳን አለፍኩ

ዞር ዞር እያልኩ ነበር። እኔን አትወጣ ይላል ቤት ሰዎች ካሜራ ያለው እኔን አትወጣ ይላል፣ እሱ ይወጣል። በነገራችን ላይ ዛሬ እንግዲህ ያው ካሜራ ላይ ተናግሬያለሁና ያው ወደ ገጠር እንኳን አልሄዱም፣ ለስራ ሌላ ቦታ አልሄድም ያልኳቸው ነበር ላይ ካሜራ ለምን አይ አንተ በዚህ እንደሆነ አትፈልግም ስለዚህ በቃ ስራም ስራ ቢሰራ ደስ ይለኛል ግን ሌላ ቦታ ስትረኩ የባሰ በቃኛ ሀሳብ ላይ ነው ለመጠበቅ ነው ይለኛል ደግሞ እስኪ ሰላም በላቸው ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች ከሀገር ውስጥ ከሀገር ውጭ ነው ያላችሁ፣ ሁላችሁም በያላችሁ ሰላማችሁ ይብዛ። ትናንትና በተፈጠረው ነገር ያው ተቀይማችሁ ይሆናል እያስባለሁ። በእርግጥ ያው ማድረግ አልነበረብኝም። ይሄ ነገር ይሄ ነገር ቤኪም አረ፣ ችግር ይህ ነገር ያደረኩትኝ የእሱን አንተ ማለት አንተን ለማስከፋት እፈልግ አልነበረም። በዚሁ አጋጣሚ የተቀየማችሁ እንዴት ሰዎች ይቅርታ እጠይቃለሁ። እናንተ ከጎናችን ሆናችሁ ችግር በደረሰብን ጊዜ ጸሎት እያደረጋችሁ ሙስሊሞች ድዋ እያደረጋችሁ ክርስቲያኖች ጸሎት እያደረጋችሁ ከጎናችን ሆናችሁ አይዟችሁ ያላችሁ እያበረታታችሁን ይህን ቀን ያልፋሉ ያላችሁ ነበር እና በዚሁ አጋጣሚ እጅግ አመሰግናቸዋለሁ፣ አከብራቸዋለሁ እና ያው ትናንትና በተፈጠረው ነገር በጣም ይቅርታ፣ ያው ስሜታዊ ስለሆንኩ ነው። በረከትም አረ እኔን ችግር የለ ማለት ትልቆ እንድምነ እኔን ይቅርታ ማለት አያስፈልግም። ምክንያቱም ያው አለመግባባት ነው። ያው እኔ አሁን እዚህ ጋር የምነግርህ ነገር ምንድነው? ምንም አይነት ነገር ይፈጠር ይችላል። ምናልባት እኔ ወንድምሽ በሆንኩ ነው ታናሽ ወንድም በሆንም እንኳን፣ ግን ሌላ ሰው ጋር እንደዚህ ነገር ሲፈጠር በቃ ነገሮችን በመግባባት ካልሆነ፣ በዚህ በእጅ በማንሳት ወይ በዱላ ወይ በጉልበትና የሚሆን ነገር የለም ከባድ ነው። ልክ አልፎ የሚቆጨን ነገር ነው ግን ለእኔ ችግር የለም። ይቅርታ ጠይቀኝ። ለእኔ ብለስከሆነ ድረስ ማለት ነው እኔ በጣም ጥፋተኛ ነኝ። ለምን አለ በዛን ሰዓት ቤተሰቦች ማወቅ አለባቸው ብዬ ነበር። ያው ካሜራማኑን ተርቸ በቃ እንደዚህ ቤተሰቦች ማወቅ ስላለባቸው በዚህ ሀሳብ ደግሞ፣ የኔ ሀሳብ ደግፈውን በረከትን ለመጠበቅ የሚደረግ ነገር ስለሆነ ይህን ሀሳብ እነሱ ተስማምተውበት፣ እሱንም ያለውን ነገር አስረድተውት ወደ ሌላ ቦታ እንዲሄዱና ብዬ ነበር ካሜራማኑን ተርቸ ያው ቀረ ሰው እንዲደረግ ያደረኩት ችግር ግን ደግሞ በአጋጣሚ አንዳንዴ ጥሩ ነገር ታስባለህ ያው መጥፎ ነገር ይገጥማልና፣ ጭራሽ ካሜራውን እራሱ እረስቸዋለሁ። ታውቃለህ ማለት ያው እንደዚህ እጅ ማንሳት ይቀባል ነገር ነው። ነገሩን ማስረዳት ፈልጌ የነበረ፣ ግን ያን ነገር ደግሞ አንተም ያው ሰራይ ሰው እንትኝ ተናደድክ፣ በቃ ለምን ምናምን ነገር ስትለኝ፣ እኔ ደግሞ ለምን እኔን አትሰማኝም። በእርግጥ እኔ ያደረኩትኝ አንተን የሚጎዳ ነገር አይደለም ያው አንተን ለመጠበቅ ሲባል ምንም ነገር ቢሆን አደርጋለሁ። እዚህም የመጣሁበት ምክንያትም ታውቃለህ በአንተ ምክንያት ስለሆነ ግዴታ አንተ መጠበቅ ስለሚፈልግ ነው ይሄን ነገር ያደረኩት። ግን በዚህ አጋጣሚ አረ ይቅርታ እንዳትል እንደ ቤት ሰዎች እንደ ወንድም ነው። ወንድም እኮ ይጣላል። በልጅነታችን አሁን ረስቶ ነው። በልጅነታችን ስንደባደብ ነው ትልቅና ትንሽ የሚለውን ነገር አናስታውስም። ግን አሁን ስታድጉ በቃ ሰው እንዴት ማክበር እንዳለባችሁ ማንም ማክበር እንዳለባችሁ አቃላችሁ። ጠብ ለሰው ልጅ ጥሩ አይደለም። ግን በልጅነታችን በጣም ነበር የምንጣል ቤተሰቦች ይሄኛ ብቻ ሲሆን ትልቅም ትንሽም የሚባል ነገር የለም። ወንድም አሁን ለምሳሌ ታናሽ ወንድሟ ተነስቶ ትል ታላቀቱን ይመጣል። ሕፃንነት ነው፣ ልጅነት ምናምን ነው። አድጎ ሲያስበው ግን ያከብራታል። እና ይሄ ቀላል ነገር ነው እኮ ብቻ ማለት ታውቃለህ፣ በጣም ሰስቶኛል ማለት ሰዓት ደግሞ አይ፣ ይሄ ነገር ለምን ትናት አታደርገው ማለት ፖስት መደረግ የለበትም። ቤተሰቦች ቢያንስ ያው እንዳይናደዱ የተፈጠረውን ነገር ማወቅ አለባቸው ብዬ ነበር ያመጣሁት። ግን በዚሁ አጋጣሚ ደግሞ እናንተ የምትናደዱበትን ነገር ስላደረግኩኝ ያ ነገር ነው ማየት የለባቸው ምናምን ለምን ብዬው ነበር ግዴታ ነው ምናምን ነገር ስለሚ በቃ የሆነ ምናምን ነገር የለም። ስንደሰትም እንመጣለን ወደ እናንተ የሆነ ነገር ሲያጋጥም ነው። በቃ በህይወታችን ላይ ምንም አይነት ነገሮች ሊያጋጥሙ ሁሌም ቢሆን ወደ እናንተ እመጣለን። በቃ ዛሬ እኮ ምንም ማዘን ምንም አያስፈልግም። ያው ደስ ብሎኛል ማለት በዛን ሰዓት አንተ ስትመጣ ያው ስራ ስላገኘ በጣም ደስ ብሎኝ ነበር። ግን ችግር በቃ ያው ቀስ ብሎ ሆነ። ያው ስራውን እኮ ስመለስም እኮ ስራውን አላውቀውም ቤት ስለሆነ ያው እኮ ስራውን ስመለስ አላውቅም። ለምን ስራውን በራሴ በኩል ስለሆነ ያገኘሁት፣ ስለዚህ በጣም ቀላል ነገር ነው። እዛ ሂጅ ተረጋግቼ አንተም እዚህ ራስክን ጠብቅ። ስለ ችግር የለውም ስመለስ የሚስተካክል ነገር ስለሆነ ማለት ነው አይደል፣ ቤተሰብ ሁሉም ነገር ቀስ ብሎ ይደርሳል። ግን በዛን ሰዓት መጥተው ስራ እንደዚ ያገኘው ምናምን ስትለኝ ደስ ሊላኝ ነበር የሚገባል። ግን ያን ነገር እንዴት እኔ ያሰብኩት ስላለ ወደዛ ሄድ አለ ብዬ ለመናገር ራሱ በጣም ከብ ነበር በዛን ሰዓት እና ደስ ሊላኝ ነበር የሚገባል። ግን ያኛው ሀሳብ ስላለ በቃ ምንድነው ማያት ነገረኝ፣ ምናምን ነገር ስትለኝ ራሱ ለመናገር በጣም ከበደኝ። ለምን ማለት እንደዚህ እንዳላስደብረ ብዬ ነበረ። ይህ ነገሩ ደግሞ በቃ እንዳላሰብከው ነው የሚሆነው ሁሉም ነገር የሰው ልጅ ያስባል፣ እግዚአብሔር ይፈጽማል። እኛ የሆነ ነገር እናስባለን፣ ከኛ በላይ ደግሞ እግዚአብሔር የሆነ ነገር። በትዕግስት ነው ስራውም። አንተ ደህና ስትሆን ነው የሚበቃው። ችግር የለውም ማለት ያስፈልግም እኔ መጨካ እዚህ ጋር አልፈልግም። ክብሮም ግን አይደለም። ለምንድን ነው ኔጋ ማለት እኔ ማን? አሁን በሰላም እየወራን ነበር። እሷ መጠራት ለምን አስፈለገ? እሷ ምን እኔ እሱ ምን ነው የሚቀየር ነገር? አሁን የምትናደድበት ሰዓት አይደለም። ክብሮም፣ አንተ እኮ ነህ እንዴ? ምን ሽ ጠራትኝሽ አንዴ፣ ምንድን መሰለህ ነው? ምን ችግር ያለው? አንቺ ምን? የትም የትም። መጀመሪያ ስማኝ። ስለሷ ምን? እሷ ስለኔ እሷን ሀሳብ የተቀበልኩ

አንተ እኮ ነው። ለምን አስመጣችሁ? ተረጋጋዩ አሁን አንተ ስደውልኝ ምናልባት በሐሳብ ተስማምቶ ከሆነ ሊሄድ ነው የሚሆነው። ደሞ ነው እኔ ተረጋጋ፣ በቃ ተናደዳው። እኔ እኮ እንደ በቃ ተረጋጋ። እኔ ቻው ማለት ስለምትፈልግ ብቻ ነው፣ በቃ ያወራለሁ። ክብሮም ግን ይኸውልህ በጣም ማለት እንደዚህ አይነት ነገሮችን አንተ ምንድን ነው የሚሄድበት መንገድ ከሷ ብላ አንተ ስለ እኔ ባህሪ ታውቃለህ ታውቃለህ አታውቅም እሺ መወለድ ቋንቋ ነው ይባላል ግን ከሷ ጋር ብዙ ነገር አሳልፋችሁ አንተ በእናትህ እንደዚህ አበልኝ እስኪ ከሷ ጋር ምናምን አትበል በቃ እኔ ከሷ ጋር ያለው ነገር እረስቻለሁ ምንድን ነው እሺ የምትለኝ እኔ እኮ እንድትናደድ አይደለም እኔ በቃ እሺ ይኸውልህ እኔ ሀገር የምቀይርበት ወይም ደግሞ እኔ የምሄድበት መንገድ ምንድን ነው ከሷ ጋር ድጋሜ ከተገናኘን ልጁ የሆነ ነገር ሊያርግኝ ተናግራል ተናግረሻል አይደል አሁን ምን አድርግ ይመጣልሻል በቃ ቻው ቻው እስኪ በቃ ምንድን ነው እንደዚህ መሆን አሁን ይኸውልህ አሁን እኔ ምንም ወሬ አይፈልግም

እሺ፣ ምንድን ነው ምትፈልገው? አንተ ቆይከኝ። ሻው በቃ እሺ። መናኸሪያ ቢሆን ሸኝቼ አሳፍሬ ምናምን እመለስ ነበር፣ ግን ደግሞ መኪናው እዚህ ቦታ ነው የተዘጋጀ ነው፣ ሰዓት እየደረሰ አንቺ ዝም በይ በእናትሽ። እኔ ተረጋጋ አንተ። አንቺ ምን አገባሽ አንተ? ልሷ ጋር ነው አንተ ያመጣት። በቃ ሲጀመር ማለት ነው፣ ሲጀመር ምንም እንትን ማለት አያስፈልግም እኮ። በረከት ቻው ብሎሻል። በቃ አንቺ ደሞ ማለት ነው አንተ ነውስ ምንድነው? ሁላችን አረ በረከት፣ ለምን ትጠራታለህ? በቃ እንዴ ለምን ትጠራታለህ? እንዴ እኔ አልፈልግም። በቃ እስኪ በቃ በቃ፣ አንተ በቃ ምንም ነው። ድጋሜ ግን ይኸውልህ ከእሷ ጋር እንድትገናኛት አልፈልግም። በቃ በቃ፣ እሺ፣ ሰላም ታውቃታለህ እሷን። ታውቃት በማን ነው በእኔ አይደል? ታውቃት እኔ በውቃትም እኮ ነው የእሷን ጥሩነት እና የእሷን እውነተኛ ነገር ስለያዝኩ ነበር። ዝም በለው፣ ስለ እሷ ምንም። ትልቅ ወንድም ነህ። አሁን በጣም የተናደድኩብህ ይህን ማድረግ አባባ አይደለም። ራስክን ጠብቅ። እናቴ ጋስ ድረስ እደውላለሁ። ቻው።